እንደ ክፉ ባልና ሚስት ማለት ነው። ክፉ ባልና ላልኩ በርበሬ ማስፈጨት የምፈልግ የስምንት መቶ ብር ነው፣ የለኝም። ሦስት መቶ ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይሄ ምንድን ነው? ምንድን ነው? እልክ ማለት ነው። ንዴ ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር አይደል? የብሽሽቅ ኑሮ ነው። መብሻሸቅ። በቃ እስቲ ያሳየዋለሁ፣ እስቲ ያሳየታለሁ። በቃ ይሄኛ ነገር እኮ ሰይጣን ራሱ ቋታ ለሙዋታ ሞለጉ በኩል የሚስቅብን እኮ ይገርምሃል። መበሻሸቅ አሳያታለሁ አሳያዋለሁ ጀግና ሰው ዛሬ ሲበሻሸቅ አለቃውን የተከበሩ አባታችን ቆሞስ ሊቀ እንትን እዚህ እንትን እዚህ እንደዚህ የሰኞ ውዳሴ ማርያም የሚያል ስም ያን ሁሉ ተጠርቶ ይጠራል። ካልተጠሩ ደብዳቤ ጉዳዩ ከስራ የተባረርክ መሆኑን እናሳውቃለን። ስማቸው ባለመጠራቱ ክርስቶስ እንኳን አላለም። ያለማት ፈጣሪ እሱ እንኳን ያለ ስሙ ተጠርቶ ማለት ነው፣ ዝምን ያለው ጌታ። ሁሉም በማርግ የጥራ የምትወዱትን ፎቶ ያህል እንኳን ክርስቶስን ትወዱታላችሁ? አንድ ሰው ሚስቱን ወይም ሴትን ለመውደድ ምን ማድረግ አለበት? ኮርስ ወስዳችኋል? ለዚህ ጉዳይ በስንት ክሬዲት ነው የወሰዳችሁት? ሴትን ለመውደድ አንደኛ እንደዚህ ሁለተኛ እንደዚህ የሚል ኮርስ ወስዳቸዋል? ራስህ ነው የምትወደው አይደለም? ክርስቶስን ክርስቶስን ለመውደድ ክርስቶስ ምን እንዳደረገልን ማወቅ ነው የሚጠበቅብን። ክርስቶስን ከወደድነው ነው ጸሎት አይገደንም፣ ከልማዳችን መውጣትም አይገደንም። ከያዘኝ ነገር መውጣት ና ያካተኝ እንደ ክፉ አባዜን እንጂ እኔ እኮ መጸለ ይፈልጋሉ፣ እኔ እኮ ማስቀደስ ይፈልጋል፣ እኔ እኮ መቁረብ ይፈልጋል። ክርስቶስን ከወደድከው የእሱ ፍቅር ያኛውን ነገር ያስጠልሃል። ሰው ሚስቱን ወዶ እናቱን ይተው የለን አባቱን ይተው የለን። ሰው እናት አባቱን ይተዋል ከሚስቱን ጋር ይዋሃዳል ተብሎ ተጽፏል እኮ በመጽሐፍ ቅዱስ። የሚስቱ ፍቅር ነው እናቱን የሚያስተው አባቱን ያስተው። ክርስቶስን መውደድ እንደ እናት እንደ አባት ከተጋባነው ኃጢአት ማፋታት ይቻለዋል። ክርስቶስን መውደድ እና የክርስቶስን ፍቅር ደጋግማችሁ አስቡት። የምትወዱትን ፎቶ ያህል እንኳን ክርስቶስን ተወዱታላችሁ? እህ ተወዱታላችሁ? ከእንቅልፌ እና ከክርስቶስ ማንን ነው የምወደው እውነት ከመጠጥና ከክርስቶስ ማን ነው የሚወደው? እውነት ብላችሁ መጠይቁ። ከስሜቴና ከክርስቶስ ማን ነው የሚወደው? እውነት ከገንዘብና ከክርስቶስ ማን ነው የሚወደው? ከጌጣጌጥና ከክርስቶስ ማን ነው የሚወደው? ከእንጀራ ከመብልና ከክርስቶስ ማን ነው የሚወደው ብላችሁ ጠይቁ። ክርስቲያን መሆን ማለት በትክክል መምረጥ መቻል ነው። ራሳችሁን እናዳምጡ። እውነት ነው። ቁጭ ብለን እናዳምጡ። ምንድነው? ምን እንደሆን? ምንድነው? ምን ሆኛለው ብለን በደንብ ቁጭ ብለን ማሰብ አለብን። ቁጭ ብሎ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳጸልዩም ቢሆን እውነት፣ አንድ አቡነ ዘበሰማያት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ። እስኪ ቆይ፣ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ ሰው እኔ ምንድን ነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ እንደዚህ። ሊሆን የቻልኩት በምን ምክንያት? እንደዚህ እንደዚህ። የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ እንደዚህ እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ እንደዚህ እንደዚህ። ለዚያም የምወስደው መፍትሄ ምንድን ነው? እንደዚህ እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ፣ ስለጠቀለልኩ ግን። እሱ ስለማናስብም ጭምር ሰይጣን ምንድን ነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን እንቅልፋች አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያረገ እያረገ እያደረገ መተኛት ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው? ማለት እኔ ለምንድን ነው የጠራኝ? ለበበስና ነው ለክነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው? ቀላጁ መንግስቱን ሊያወርሰን ነው የጠራል የሹመት ዲቁና ጵጵስና ቅስና አይደለም። መንግስቱን ሊያወርሰን ጠርቶናል ው መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊትሳ የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምኑን ፈልጉ አለ። መንግስቱን ፈልጉ። ከዚያስ ምን ምን ይጨመራል አለ። ሌላው ይጨመራል አለ። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ። እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራነው አይደለንም። ፈለገን እንጂ አልፈለግንም። እሱ ነው የሰጠን በመክሊት መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ቢያንስ ሶስት ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴንም ነግራችሁ፣ በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን አንችልም። መታገስ ይገባል። የእኛም አካል እስኪያድግ ልንጠብቀው ይገባል። አይዞህ በርታ፣ ደግሞ ይህችን አስተካክላት እያሉ ራስንም ቢሆን መታገስ፣ እስኪያፈራ ወዲያው ቸኩሎ አይ እንግዲህ እኔ አንድ ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወድቅም እያነሳን፣ ብንንሸራተት እየደገፍን፣ ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ፣ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለ፣ በእግዚአብሔር ኃይል ትደርሳለ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። ሶስተኛ፣ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። ሶስተኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም፣ ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት፣ ጥሩ ዘመን ማየት ከፈለክ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል? ጅል አይሄድ አይንቀሳቀስ። ጅል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚያ ነው። ጅል አንሆን አፋችሁን። ክርክምን ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ለውጥ ለማ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ ሁለት ጊዜ ምከረው፣ ከዚያስ ሶስተኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑ ለሌላ ሰው ንገርበት እንዳይጎዳ ሰው እንዳይጎዳ ካልተመለሰ ክፋቱን አሳውቅበት እንዲያፍር፣ አንተ ግን ተወው። የተዝልፎ ለአብድ ከመይጽ ላይ ከሲራኪ ያለው ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት እዚህ እያነበበ ንባቡን እያበላሸ በሊድ ሄድ በቃ፣ ይሄ እንደ ፈረሰኛ መጋለብ ከፈለግ ጋልበው ብለው፣ ዝም ዝም ለማይመለሰው ዝም ዝም ማለ። የእውነቴን ነው አፋችን መከርከም ምክርም መጽሐፈ መነኮሳትም ይላል፣ ምከረኝ ሳይሉ ሰዎችን አትምከር ይላል፣ ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብረ ወቅል ብሎ ነው የሚመክረኝ ይላል። ሰው እኮ ታምረ አፋችን ጠንቅ እንጠብቅ ጎበዝ፣ አታውቁ እዚህም የመጣችሁ አሁን ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውጉ። ፖለቲካ ምናምን አታውጉ። እዚህ እናንተ እዚህ የምርጫ ውድድር አልመጣችሁ፣ ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔርን እንፈልጋችሁ ሂዱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ይሰማችኋል? አሁን እዚህ የምታወጉት ፖለቲከኛ ይሰማችኋል? ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ብላችሁ ሂዱ። አታውጉ። መናኙንም እንደዚህ አይነት ወሬ አታስለምዱ። አባ እማ እያላችሁ እየቀረባችሁ ነውሩ አፋችንን ከርክም እንደ ቤት አከራዮችም ሰው መብላት ነው አሉ። የቀረው እውነት ከልቤ ይቅርበሉ ይቅርበሉ። እናንተም ልጆቻችን ናችሁ። እውነቴን ነው ግን ሰውን መብላት ቀርቷችኋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር። ከአንዱ ቢወደድበት ወደ ሌላ እንዳይል ቤተ ክርስቲያን ነው አሉ። ተመካክረው የሚጨምሩ እኔ አምስት መቶ ልጨምር ነው። ጨምሪ እንትና፣ ጨምሪ ጨምሪ። እሺ ማታ ሄደው ይጨምሩታል ማታ ሄደው ይጨምሩና ከዛ ምን አረጋል ሌላ ልፈልግ ሲል እዚያም አምስት መቶ ጨምሯል እዚያም ጨምሯል ተው ሰውን መድረሻ አታሳጡ እናንተንም እግዚአብሔር መድረሻ ያሳጣችኋል እውነቴ ይህ ቤት ይፈርሳል ይህ ዘመን ያልፋል ዳሃ መሰቃያት ዳሃን ታሰቃያላችሁ ደሞ እንዲያስብላችሁ አውግር መታችሁ ቅዳሴ አታፍሩ አታፍሩም ወይ የክርስቶስ አካል መጠጊያ እያጣ ልጅን እንዴት ላሳድግ እያለ በሁለት ሺህ ብር በሶስት ሺህ ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ድሃ መከራ ታሳትጃላችሁ? ይያላችሁ አውሬነን እንደኛ። ይሄን እኮ ነው ይሄን እኮ የምናስበው ብሆነቱ ይሄን እንዲሁ እንዴት አታስቡ እንደው እግዚአብሔርን መቼ አስጠጋ የልትሉት ነው። ነገር አይምሮ ማለት ይሄ ነው። እየቆረጡ እየቆረጡ ያጤሱት ነበረ። ሰው ጨከነ። ስለዚህ ቢቻል ቢቻል በሞት እዣችኋለሁ፣ የቤት ኪራይ ቀነሱ አከራዮች፣ ከዛሬ ጀምሮ ማለት ነው። እኔ የመንግሥትና መንግሥት ጋር ትጨርሳላችሁ። እኔ እንደ ቤተክርስቲያን ሰው ነው። ሰው አታሰቃዩ፣ ሲሆን በነፃ ስጡት። ይሄን ክፉ ቀን ለወር አሳልፍ በሉት። አይ እንደሱ አደለም እኮ ያልኩት፣ ቆይ ቢያንስ ለአንድ ወር አሳልፍ ለሁለት ወር አሳልፍ አሁን አሁን ሄዳችሁ በመከራው ሲመጣ ይተ ልጆችን አደራ ጥይት እንዳይገለብኝ ትላላችሁ። ደሞ እኔም ከጨመርክ ጨምር ካልሆነ ሰኞ እንድትወጣ ያላችሁ እናንተ ሰውን መጠያ ትነሳላችሁ። ሰውን ደሞ መታችሁ፣ እግዚአብሔርን ደሞ አስጠጋኝ። እናንተ መስጠት ለማያውቅ ሰው መቀበልን ማን አስተማረው? ይኖር እኮ ነው። ደግሞ ከየት እንደተነሳችሁ እስኪ አስቡት። ሀብታም ሁኖ የተወለዳልን እንዴ? የእናንተ የሆነስ ምን አለ?